አቶ ተስፋዬ ናሆሚ አባት ህይወቱ አለፈ እሱም እንግዲህ ማን ነው ያገተው እየተባለ ስልኩንም አጠፋፍቶ ጠፍቶ ስንት መከራ ሲፈለግ ኖሯል በአንድ ቀን ላይ እንግዲህ ልዩነት ነው አቶ ግርማ የጽናት አባት እንግዲህ ሊገለው የቻለው ማን ነው እንግዲህ ስሜታዊ የሆነ ነው የገደለው ግን ያው ገንዘብ አንዳንድ ጊዜ ያስገድላል የሚባለው እንደዚህ ነው። ግን በጣም ያሳዝነው አባትና አባት እንኳ በገንዘብ ብለው ነው። ግን ልጆቹ በጣም ያሳዝናሉ። በጣም በፍቅር የተጣመሩ ልጆች ነበሩ። ክፉ ደጉን ያሳለፉ ልጆች ነበሩ። ጽናትና ባቢ በጣም ያሳዝናሉ በዚህ መጋበዛቸው ባቢም እንግዲህ ግዲ አባቱን አንድ ያለው አባቱ ነበር አቷል። ለጽናትም አንድ ያላት አባቱ ነበር እስር ቤት እንግዲህ ገብቶ አባታ ብቻዋን ሆና ሰቃያለ። ባቢም ብቻውን ሆኖ ራሄል እዚጋ እንግዲህ የነሱ እንደዚህ መሆን ደግሞ ለሱ አራፍ ተሰጥቷት አልጨካይ ሲናት ራሄል ምትባል ጉደኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዲኛ የተከበራችሁ ቤት ሰዎች እንደት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል አለሚን በያላችሁበት ሰላማችሁን አላህ ያብዛላችሁ እያልኩኝ የጽናት እንግዲህ የጽናት አባት ያላሰበችው ና በጣም ለጽናት በጣም በጣም በህይወቷ በጣም ትልቅ መከራ ውስጥ ነው የጨመራት። እንግዲህ የናሆሚ አባት ከጠፋ ሁለት ሶስት ቀን ሲፈልጉት ባለመገኘቱ ነገር ግን እሱ ደግሞ ታግቱ እንደነበር ነበር እንግዲህ አቶ ግርማ ነበር እንግዲህ አቶ ግርማ እንግዲህ ያው ማይንቀሳቀስ ያው የግድ እየተላወሰ ነበር። በቅርቡ ብዙ ጊዜ ታሞ የነበረ ሰው ነው እና እንደዚህ አደርጋ ብሎ የጠረጠረም የለም ነበር። እንግዲህ በቅጽበት ነው እንደዚህ ሁኔታ የሆነበት። በአንድ ቀን ለሊት እንግዲህ የናሁም አባት ጠፍቶ ናሁም ከነጽናት ቤት አድሮ በጣም ሲጨነቅና ሲያለቅስ አድሮ፣ ነገር ግን እሱ ደግሞ የዛለት ለሊት ተዘጋጅቶበት እና እቅዶበት ወጥቶ የጽናት አባት ወደ ተስፋ ቶ ተስፋ ወደ ታገተበት ሄዱ እንግዲህ ያው ንብረቱን ለማስመለስ ብዙ ነገር ብዙ ምርጫ ተጠቀመ። ያው ፈርምል ቢለውም ሊፈርምለት አልቻለም። አቶ ተስፋዬም አልፈርም አለ። አቶ ግርማም እንግዲህ ፈርም፣ ልጆቻችን በፍቅር ተጣምደዋለን፣ ያንተን ብገልህ ልጆቻችን ይጎዳሉ፣ ብንገድ ጥቅም የለውም፣ ፈርምልኝ እያለ ብዙ አማራጭ ሰጠው። አቶ ተስፋዬም እንግዲህ በገንዘቤ የገዛውት ድርጅት ነው፣ አልፈርምም በማለት እዚሁ መሃል እንግዲህ ገጽባታዊ ነገር ተፈጥሮ አቶ ተስፋዬም ህይወቱ አልፋል። ያንን እንግዲህ ታገተውን ገመድ ታኋለው እንግዲህ ፈቶ ነው ሱ ሊይዘው ሞ ሊገለው ሲል አቶ ግርማን እንግዲህ አቶ ግርማ መሳሪያ ስለያዘ በርጎበት በሰያስበ አቶ ተስፋዬን እንግዲህ እንትን ያለበት ማለት ነው። ብቻ በጣም ያሳዝናል። ለዳማ ከኋላ ሆነ። ያው ፀናትም እንግዲህ በጣም በጣም ተሰብራለች። እስከ ዛሬ ብዙ ችግር አይታ አሳክማ አስታማዋለች አባቷን። ከእሷ ቀርቶ ጓደኛዋ እና ሆሚ እንግዲህ በጣም እየተንከባከበ ነበር። እዚህ ደረጃ ያደረሰው አቶ ግርማ ያው እንግዲህ አቶ ግርማም ሳያስበው ቅጽበታዊ ነገር እሱ የሄደው እንግዲህ ሊያስፈርምና ድርጅቱን ሊመልስ ወደ ራሱ ነበር እንጂ ይሄን አደርጋለሁ ወይ እሱን ገላለሁ፣ አልነበረም። ሰዎች ስንባል እንግዲህ ስሜታዊ ስንሆን የምንሰራውን ነገር አናቅም አይደል? ስሜታዊ ስንሆን የምንሰራውን እምናስበውን ነገር አናቅምና ብዙ ጠላታችን ከፊት ለፊታችን ሲሆን የምናደርገውን ነገር አናቅም። ለዛም ነው እንግዲህ የተሳሳተው አቶ ግርማ። ጽናት ግን ብዙ ጊዜ ሁሉም ይቅር፣ ገንዘብ ይቀር፣ ንብረቱ ይቀር፣ ያንተ ብቻ ከኖርክልኝ አንተን ነው እምፈልገው፣ ያ ብዙ ተለው ነበር። ነገር ግን ያ ሁሉ ነገር ምንም ቢወዳት አንድ ልጁ ምንም መጽዋት እራሱ አይመስለዋም። ገንዘቡ ያስመለሱ እንጂ እያን የሚመጣውን ችግር አይታየንም ሲመታዩ ስለሆነ አንዳንድ ጊዜ ማለት ነው እንግዲህ እና ሆም ቢሮ ቁጭ ብሎ እንዳለ ወይም ደግሞ ጽናትና ናሆሚ ትንሽ ሰዓት ተለያይተው ነበር እና ራሄል እንግዲህ ያንን ክፍተት ነበር የምፈልገው እሷ ደግሞ ሰርጎ መላታል። ምክንያቱም ያው በቅርብ ሰዓት ጠብቂ ብላት ነበር። ጽናትም ናሆሚ ሆናል። ናሆሚን እንደውም በቅርብ ሰዓት ጠብቅ እጀት ትስገባለህ እያለች እየፎከረች ነበር። እንግዲህ ጽናት አባቷ ደውሎላት እያለቀሰ ሲነግራት ስልክ ሽናጥፍተሽ ነ የሚባት ስሳ ተሸሽጋ ነበር። የብሌን እናት ራሱ የሄደችው የብሌን እናት ደግሞ ከራሄል ጋር ስለምትሰራ ያው ትኩሳቱን አልቻለችም። አሁን ላይ ከአባቷ መታሰር እና ከመጣበት ሀዘን ሌላ ብሌን እናት እንግዲህ ከራሄል ጋ ሆና ስለምትሰራ በጣም እየወጋቸን እያሰቃያቸው ትገኛለች። ብሌን ግን እውነት የጓደኛ ጥግ ናት።

ያንተ አባት መኖር ነው የምናቅም፣ ግን ደግሞ እዛ ቦታ መኖራቸውን ነው የምናውቀው። ያልተረጋገጠ ነገር ነው። ዞሮ ልንርስ ምንለው ብለው ያው ወደዛው ሲያመሩ እንግዲህ ፀናት እዛ ያየችው ነገር ማመን ነው ያቃታት። በእውነት ማለት ነው በጣም ነበር የደነገጠችው። በጣም ነበር ከአባቷን አባቴ እንደዚህን ያስብ ነበር። ክፉ ሰው ነህ፣ እንዲህ እያለች ለምን አደረክ እንደዚህ እያለች እንግዲህ ሁሉም ናሆሚ መጣ። ናሆሚም እንግዲህ በጣም አዘነ የአባቱ ሞት ማነው በጣም ከባድ ነው። ከዚያም እንግዲህ ፀናትን እንግዲህ ብሌን ለማጽናናት ትሞክራች። ብሌን ግን በጣም ነበር አሁን እስከ ዛሬ ተሰበረች፣ እየተነሳች ነው አሁን ግን እንዴት ብዬ ነው አቶ ግርማ ይሄን ይህን ነገር ልታረክ ህጽናት እንዴት ብየነሆን መልሳ ከስብራቷ በጣም ተጎድታለች ጎድታታለች ማንም የላት እያለ ነበር። በስተመጨረሻም እንግዲህ ህጽናት ለማጽናናት ሞከረ። የቤት ዛ ስመጣ ግን እና የብሌን እናት በጣም ነበር የተኩሰቻት እና ብሌንም ከእናቷ ጋር ይታጣለ የባክሽ እስኪ እረፍት ያስፈልጋታል፣ ዝም ብያስያቻ ነበር። እና የገዲያ ልጅ እንዴት ነው አሁንማ? ፍቅረኛ ያለ አባት የለ እያለች እንደውም፣ እየተኮሰቻት ነበር ብለን እና በጣም ጨካኝ ጨካኝ ናት። በእውነት በልጄ እንኳን ትለም እንደ ብለን በጣም ነበር የተካጠለችው። በእናቷ ንግግር ማለት ነው። እንደውም ለናሆሜ እያዘነ እሷ እንድትናድር ምናምን እያደረገች ነበር። እንደውም እንደውም እንዲሁም በሰው ቤት ሆነሽ አትጩሂ፣ ሰው ቤት ሆነሽ እያለች ያው ከቤት እንደምታስወጣት እና እየነፈገቻት ነበር የብሌን እናት እራሱ። ቤት ያው እነሱ ቤት ስለ ተዳልበ ያሉት ማለት ነው እንግዲህ ራሄል ናት ያኔ እነ ጽናትን ቤት ለብሌን እናት ያደረገችላት። እንግዲህ ጽናት በጣም ሀሜን እንደምትወደው እና እሱን ካጣች መኖር እንደማትችል ነው የተናገረች ያለችው። እንዲሁም ደግሞ ራሄልን ጠርታ አንድ ጊዜ ብቻ ልየው እስኪ እና ሆሜ ናፍቆኛል፣ አንድ ጊዜ ብቻ ልየው እስኪ አይኑ እየለመነች ነበርና አንቺን ታዬ ያመኛል ብሎ ስለዝን ያላሳይሽም፣ ካሁን በኋላ እኔ ያለሁለት እያለች ጨክናባት ሳታሳያት ፀናት ሄደች ማለት ነው። ጽናትም እንግዲህ ወደ ቤቷ ተመልሳ ናሆሚን ካጣው መኖር አልፈልግም፣ አልችልም፣ እወደዋለሁ፣ እሱን ካጣው መኖር አልችልም፣ ያለ እሱ መኖር አልችልም እያለች እንግዲህ መድኃኒት ተጠቅማለች ማለት ነው። እሷም ደግሞ በጣም በጣም በጣም አስቸጋሪ ህይወት ያለችው ናሆ። ብቻ ያሳዝናሉ ልጆቹ፣ ህይወት በፍቅር ከሚሰጡት አንጻር ናሆሚ ምስኪን ልጅ ነው። ጽናትም ብቻ ከባድ ነው። ብቻ እንግዲህ ወደፊት ግን ብሌን ግን ለራሄል መቼም አይለያዩም አለቅሽም ብላታለች፣ ማለት ነው ብሌን እውነት የጓደኛ ጠገና በጣም ደስ የምትልናት። ካሉ ግን ጽናት ው ስለተሰበረች፣ እንጂ አሁንም ቢሆን ያው ቢያንስ ናሆሜ ጋር ባይገናኙም፣ ያው አባቷን ቢገልባትም፣ ግን ራሄል እንዲሞ በቀል ትችላለች፣ ጽናት ጠንካራ ከሆነች ማለት ነው ባታገኘው ናሆሜን